ብስመአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር አሥራ ስድስት በዚች ቀን የከበረና የተመሰገነ የገዳማዊ አቡነ አፍር ከምስር ከተማ ውጪ የተሰራች ቤተ ክርስቲያኑ የከበረችበት ዕለት ነው ለእግዚአብሔርም ምስጋና ይሁን በረከቱም በአገራችን በኢትዮጵያ

በዚህችም ቀን ለአባቶች ሊቃነ ጳጳሳት አርባ ስምንተኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ዮሐንስ አረፈ። ይህም ቅዱስ አባት የቆጵሮስ ሀገር ሰው ነው። እጅግም ባይለ ጸጋ ነው። በእስክንድርያ ሀገርም የሚኖር ሆነ። አባቱ አገረ ገዥ ነበርና ሚስትም አግብቶ ልጆችን ወለደ። ከዚህም በኋላ ሚስቱም ልጆቹም ሞቱ። በዚያንም ጊዜ ገንዘቡን ሁሉ ለድሆችና ለችግረኞች ሰጠ መጸወተም። እርሱም መንኩሶ በታላቅ ገድል የተጠመደ ሆኖ በጎ ስራዎችን፣ ትሩፋትንም ጨምሮ በመስራት እግዚአብሔርን ደስ አሰኘው። ከበጎ ስራዎቹና ከትሩፋቱም ከቀናች ሃይማኖቱ፣ ከአገልግሎቱና ከደግነቱ ከጽድቁ ማማርም የተነሳ በግብፅ አገር የሚኖሩ ኤጲስቆጶሳት ሁሉም ተስማምተው ይዘው ወሰዱት። ያለ ፈቃዱም በእስክንድሪያ አገር ላይ ሊቀ ጳጳስና ሾሙትና በወንጌላዊው ማርቆስ ወንበር ላይ አስቀመጡት። ያን ጊዜ የከበረ ወንጌልንም አነበበ። በሹመቱና በክህነቱም ብርሃን ተገለጸ። ብዙዎች ድንቆች የሆኑ ታምራትንም አደረገ። ለድሆችና ለችግረኞች ሁልጊዜ ያለማቋረጥ የሚሹትን የሚሰጣቸው ሆነ። ስለዚህም የሚራራ ዮሐንስ ተብሎ ተጠራ። በአይሁድና በአረማውያን ዘንድም የሚያስፈራ ሆነ። በመጽሐፈ ገድሉ እንደተጻፈም እጅግ ይፈሩትና ያከብሩት ነበርና መንጋዎቹንም በበጎ አጠባበቅ ጠበቃቸው። እግዚአብሔርንም አገልግሎ በሰላም አረፈ። እግዚአብሔርም ምስጋና ይሁን በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር አሚን። ሰላም እብል ሊቀ ጳጳሳት ማሪ ኃጢአተ ህዝብ ዘይሰሪ እንዘይዘሩ ንዋዮ በተሰፎ አስበዳሃሪ እስመይ ፈቀደ ተረፈ ነዳያን ያጥሪ ወበህን ተዝ ተሰሜ ዮሐንስ ማሪ። በዚችም ቀን ቅዱስ ኪስጦስ በመኮንኑ በመክሲሞስ እጅ በሰማይትነት አረፈም። ይህንንም ቅዱስ ክርስቶስን መኮንኑ በያዘው ጊዜ ጽኑ ሥቃይን አሰቃየው ከዚህም በኋላ ራሱን በሰይፍ ቈረጠ የሰማይትነት አክሊልንም በመንግሥተ ሰማያት ተቀበለ በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር አሜን ሰላም ለከ ሰማያት ቂስጦስ ክርስቶስ በደመኮንን መክሲሞስ ቅጽሑፍ አባል በኩነኔ ወምቱር ወምቱረርስ አድፈኒ በጸሎት ከውስተዛይን ወመርስ አመላሌ አማብል ባይስ። በዚህችም ዕለት በሮሜ ሀገር በከሃዲ መኮንን በእስክንድሮስ እጅ ቅድስት ጣጦስ በሰማይትነት አረፈች። ወደ እርሱም ባቀረቧ ጊዜ እስክንድሮስ ለአማለክት ሰዊ አላት። እሷም ከፈጠረኝ ከጌታዬ ከኢየሱስ ክርስቶስ በቀር አልሰዋም ብላ መለሰች። መኮንኑም የፊቷን መሸፈኛ እንዲገልጡ አዘዘ። ውበቷንም አይቶ አደነቀ። አይኖቿ እንደ አጥቢያ ኮከብ ናቸውና፣ ቁመቷም እንደ ዘንባባ፣ ደምግባቷም እንደ ጽጌ ረዳ ነው። በዚያንም ወራት የሚመላለስ የሚመሳሰላት የለም ነበር። ንጉሱም ባያት ጊዜ እርሷን በመውደዱ ልቡ ተነጠቀ። እንዲህም አላት እሺ በይኝና ለታላቅ አምላክ ለአጵሎን ሰዊ፣ እኔም ለቤተ መንግስቴ እመቤት አደርግሻለሁ አላት ቅድስት ጣጡስም እኔ የክብር ይግባውና ከክርስቶስ ከመንጋዎች ውስጥ ነኝ ከእርሱ በቀር ለሌላ አልሰዋም ነገር ግን ወደ አማልክቶች መሰዊያ ቤት ገብቼ ኃይላቸውን እንዳይ ፍቀድልኝ አለችው በዚያንም ጊዜ ወሰዷት በገባችም ጊዜ ጣዖታቱ ይጠፉ ዘንድ ክብር ይግባውና የኃይል ባለቤት ወደሆነ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ጸለየች ወዲያውኑም ንጹህ ጽታ ሆኖ በጣዖታቱ ከመቀመጫቸው ወድቀው ተሰባበሩ። ታላቁ አምላካቸው አጵሎንም ቁልቁል ወድቆ ተቀጠቀጠ። ከጣዖቱ አገልጋዮቹም ብዙዎች ሞቱ። በአጵሎን ላይም አድሮ የሚኖር ርኩስ መንፈስ እንዲህ ብሎ ጮኸ። ጣጡሶይ፣ እኔ ከአንቺ ምን አለኝ? አንቺ እስከኔ ምን አለሽ? እነሆ ማደሪያዬን ቀጥቅጠሽ ከእርሱ አውጥተሽኛልና። ንጉሡም ይህን አይቶ ተቆጣ። በግብሯም ደፍተው በግንባሯም ደፍተው በበትሮች እንዲደበድቧት ባለንጋዎችም እንዲገርፉ አታዘዘ። ከሥጋዋም በወተት አምሳል ነጭ ደም ፈሰሰ። ወደ እግዚአብሔርን በለመነች ጊዜ የሚደበድቧትን የእግዚአብሔር መልአክ የሚያሰቃዩቸው ሆኑ። ቅድስ ጣጡስን ግን ስቃያቸው የማይነካት ሆነ። ሁለተኛዋም ለተራበ ሁለተኛም ለተራበ አንበሳ እንዲሰጧት ንጉሱ አዘዘ። አንበሳውም በደረሰ ጊዜ በፊቱ አሰገደ፣ የእግሮቿንም ትቢያ ላሰ። ከሰማይም እኔ ከአንቺ ጋር ነኝና እኔ ከአንቺ ጋር ነኝና ንጸይ ትጣጦ ሶይ ደስ ይበልሽ የሚል ቃል መጣ። ንጉሱም ከክፉ ነገር የደረሰባት እንደሌለ አይቶ ራሷን በሰይፍ እንዲቆርጡ አዘዘ። ተጋድሎዋንም ፈጸመች። በሌሊትም የሮሜ ጳጳስ መጥቶ በከበረ ልብሶች ትገነዛት። በወርቅና በብር ከተለበጠ የእብነ በረድ ሳጥንም ውስጥ ጨመራትና በአማረ ቦታ አኖራት። ከስጋዋም ብዙ ታምራቶች ተገለጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷን በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር አሜን። ሰላም ለጣጡ ስርጉታፋ ወውስ በምግባር ፍጹም ወበሃይማኖት ስሉጥ አመኮነ ሰማይተ እንበለ ተሚያት አህምም ስጋሃ ይክሉ አስዋጥ ወፀበለ እግራ ለሃሱ ናበስ መሰጥ በዚህ ችምለት የመነኮስ አባ ዳንኤልና የንጉሳ ኖሬዎስ የእረፍታቸው መታሰቢያ ነው። ይህ አባ ዳንኤል ታላቅ ገርለኛ ነው። እንጀራን አሳንም ቢሆን ማርንም ዘይትንም ቢሆን ከብቻው ቅጠል በቀር ሳይቀምስ አርባ ዓመት ተኩል በአስቄትስ ገዳም ኖረ። ከብዙ ዘመንም በኋላ የመመካት ሐሳብ መጣበት። በልቡም እንደ እኔ ትርምትን መቆምን የታገሰ በገዳም በውኑ አለና አለ። ሰውን የሚወድ እግዚአብሔርም ብርሃናዊ መልአኩን ላከለት። መልአኩም ዳንኤል ሆይ በጎ ያልሆነ እንዲህ ያለ ትምክትን ለምን ትመካለህ? ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከትሕትና በቀር ትምክትን አይሻምና አለው። አባ ዳንኤልም መላኩን ጌታዬ ከእኔ የሚሻል ካለ ንገረኝ፣ ወደ እርሱ ሄጄ አየው ዘንድ በመመካቴም ወደ ፈጣሪ ለማመጥ ዘንድ አለው። መላኩም ንጹሕ ቅዱስ እግዚአብሔርን የሚፈራ ሰው የሮሜና የቁስጥንጥንያ ንጉሳ ኖሬዎስ በመንግሥተ ሰማያት ባልንጀራ ነው አለው። አባ ዳንኤልም በሰማ ጊዜ በምድር ላይ ተደፋ፣ በራሱም ላይ አመድ ነስንሶ፣ ክብር ይግባውና በአምላካዊ ጥበብ ወደ ሮሜ ሀገር አድርሶ እርሱን አኖሪዎስን ያሳየው ዘንድ ጌታችንን ለመነው። እንዲህ ሲጸልይም ደመና መጣች ተሸከመችውና፣ ከሮሜ ንጉስ ከአኖሬዎስ ቤተ መንግስት ደጅ አደረሰችው። የንጉሥ አኖሬዎስንም ረዳት አገኘው። ረዱም እጅ ነስቶ ከእርሱ ቡራክ የተቀበለና አባቴ ሆይ ወደዚህ የመጣህበት ጉዳይ ምንድን ነው? አለው። አባ ዳንኤልም ልጄ ሆይ የሚቻልህ ከሆነ ከአገር መኳንንት ወደ አንዱ አድርሰኝና ወደ ንጉሱ እንዲያስገባኝ አለው። ረዳቱም እኔ ባስገባህ መግባትን አትሻምና አለው። ልጄ ሆይ ሻለው አስገባኝ፣ እግዚአብሔር ይባርክህም አለው። ዳግመኛ ረዱ አባቴ ሆይ ሟች የሆነ ንጉስን በማየት ምን ታገኛለህ? አለው። አባ ዳንኤልም ፈጣሪ ባያዘኝ ወደዚህ ባልመጣሁ ነበር አለው። ረዳቱም ለጌታዬ የሚያሻውን እስከምገዛ ጥቂት ታገሰኝ አለው። በዚያንም ጊዜ አምባሻ፣ ጨውና መጻጻ የጎመን ቅጠልም ገሶ ወደ ጌታ ወደ ንጉሡና ወደ መምህሩ አውሎጊስ ወሰደ። አባ ዳንኤልንም በውጭ ተው። ንጉሡም ረዳቱን አንታላዋቂ ንጉሱም ረዳቱን አንተ አላዋቂ ነህን? አባ ዳንኤልን በውጭ የምታስቆመው አለው። ይህንንም ብሎ ንጉሱ ከመምህሩ ካውሎጊስ ጋር ወጣ። አባ ዳንኤልም ሰገዱለት። ሰላምታም ተሰጣተው ወደ ቤተ መንግስት አስገቡትና በአንድነት ተቀመጡ። ዘጠኝ ሰዓትም በሆነ ጊዜ ረዳቱ የሚበሉትን አቀረበላቸው። በአንድነትም ተነስተው ጸለዩ። አባ ዳንኤልም እንዳይታመም እንጀራ መብላትን ፈርቶ ጌቶቼ እንጀራ ባለመብላቴ በእኔ ላይ አታጉረምድሙ፣ እንዳልታመም ፈርቼ ነው እንጂ እንዳልታመም ፈርቼ ነው እንጂ በትቤት አይደለም አላቸው። ቅጠልንም ሰጡት። ማዕዳቸውንም ፈጽመው ጸሎትን ጸለዩ። ከዚህም በኋላ ንጉሳ ኖሬውስ አባ ዳንኤልን ስላመጣጡ መረመረው። አባ ዳንኤልም ወንድሜ ሆይ የሚቻለህስ ከሆነ ወደ ንጉሳ አስገባኝ በጌታ ክርስቶስ ትእዛዝ መጥቻለሁና አለው። ንጉሱም ነገ አስገባሃለሁ አለው። በማግስቱም ማኖሪዎስ አይን የሚበዘብዝ ልብሰ መንግስቱን ለብሶ በዙፋኑ ላይ ተቀመጠ። አባ ዳንኤልንም አስገቡት። ባየውም ጊዜ ፈርቶ ተንቀጠቀጠ። ረዳቱም መፍራቱን አይቶ ወደ ማደሪያው መለሰው። ንጉሱም ችሎቱን ሲጨርስ ልብሰ መንግስቱን ጥሎ የምንኩስናውን ልብስ ለብሶ አባ ዳንኤል ወዳለበት ገባ አባ ዳንኤልም ባየው ጊዜ ወንድሜ ሆይ በልቤ ያለውን ነግሬው ወደ ቦታ ይመለስ ዘንድ ወደ ንጉሡ ለምን አላስገባኸኝም አለው አኖሬዎስም አባቴ ሆይ አልገባህምን ለዚህች ምድር ንጉስ ብለው የሰየሙኝ በኃላፊ ዙፋንም ላይ ተቀምጬ ያየኸኝ እኔ አኖሬዎስ ነኝ አለው አባ ዳንኤልም በሰማ ጊዜ ከእግሩ በታይ ሰገደለት አኗኗሩ ሁሉ አናኗሩንም ሁሉ ይነግረው ዘንድ ክብር ይግባውና በጌታችን ስም አማጽ ነው። ንጉሳኖሪዎስም በእጅ ሥራው ደክሞ ከሚያገኘው በቀር ይህም ሰሌን መታታት ነው ሳይበላ ሳይለብስ አርባ ዓመት እንደሆነው የሚተርፈውንም ለድሆች እንደሚሰጥ ምግቡም እንጀራና ጨው ቅጠል መጻጻ እንደሆነ የማንንም ገንዘብ ለመቀማት እንዳልደፈረ ድንግልናውንም እንደጠበቀ ነገረው። አባ ዳንኤልም ከእግሩ በታች ወድቆ በአንተ ላይ ስለተመካ ይቅር በለኝ አለው። ከዚህም በኋላ አባ ዳንኤል ፈጽሞ እያዘነ ወደ ቦታው ተመለሰ። ከሁለት ወሮችም በኋላ መምህሩ አብሎ ጊስን ተሰናብቶ አኖሬዎስ ከቤተ መንግስቱ ውስጥ ወጣ። እግዚአብሔርም መልአኩን ላከለትና ተሸክሞ ወደ አባ ዳንኤል አደረሰው። በተጋድለውም በመጠመድ ኑሮው ገድላቸውን በተጋድሎም በመጠመጥ ኑረው ግርላቸውንም ፈጽመው በአንዲት ዕለት አረፉ። እንዲሁም አውሎጊስና ረዳቱ በዚያች ዕለት በአንድነት አረፉ። ለእግዚአብሔር ምስጋና ይሁን። እኛንም በሊይ ቅዱሳን ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን።

በዋህድ ልብ እንዘይት ፋቀሩ በውስተ ዓለም ከማሃት ነበሩ ነበሩ በመንግስተ ሰማይ ዮም ህቡረ አደሩ። በዚህ ችምለት በአይቅ ዳር እንዳለ ጽጌ ረዳ መዓዛው የሚጥም የፍቅ ጦር መታሰቢያው ነው በረከቱም በሀገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለመ አድሮ ይኑር አሜን። ሰላም ለከ ነቃ የመጻሕፍት ማይነቅ ለማርያም ድንግል በርዕሰ ደብተራ ምጡቅ ፊቅጦር ምዑዝ ምጽጌ ረዳ ዛይቅ አይሩግ ተፈሱ በትምህርተ ዚያ ከእፅር ወተግሳጽከ ተሃሽው ደቂቅ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር አስራ ሰባት በዝች ቀን ታላቅና ክቡር የሆነ የዓለሙ ሁሉ መምህር የቁስጥንጥንያ ሊቀ ጳጳሳት ዮሐንስ አፎር ሥጋው የፈለሰበት ነው። በዚች እምለት የቡሩክ አብርሃምና የሚስቱ የሐሪክ መታሰቢያቸው ነው። ዳግመኛም የወፂፍ ጻድቃን መታሰቢያቸው ሆነ። በዚች እምለት ዳግመኛ ለማሰማር የተጠራ ያበምኔት አባ ሲኖዳ መታሰቢያው ነው። ለእግዚአብሔር ምስጋና ይሁን እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤት እና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዘአቅረብኩ ማሌታ ዘኪራይ ይላፈ ምን ለተጸምዱከ ዘልፈ ለላነብብ ተወከ ዘንዴቴ መጻፈ